ጃኒ ወይም በትክክለኛ ስሟ ስመኝ ገብሩ በዚህ ሰዓት እንግዲህ ሀገራችን ላይ ካሉ ወጣት ታዋቂ ቲክቶከሮች መሀል አንዷ ነች። በዚሁ ፕላትፎርም ላይም በላይቭ ከፍተኛ ገንዘብ ከሚያገኙትም መሀል አንዷ እንደሆነች ይታወቃል። እና በቅርቡም እንኳን በአንድ ፖድካስት ላይ ቀርባ ስትናገር እንደሰማሁት በዚሁ በላይቭ ላይ በምትጫወተው ጨዋታ ማለት ነው ከፍተኛ የሆነ ገንዘብን በማግኘት ለቤተሰቦቿ ቤት እንደገዛች እሷም ደህና መኪና ይዛ እንደምትነዳ ነው የተናገረችውና ይህ ሁሉ ነገር የሆነው እንግዲህ በዚሁ በቲክታክ ፕላትፎርም ላይ መታ በምትሰራው ስራ ነው ማለት ነው። የታወቀችውም ከአንድ ከውጭ ቲክታከር ላይ ባየችው እየሄዱ መንገድ ላይ ወይ አስፋልት ላይ ወጥታ ሰዎችን በማቀፍ ትሬንድ ነው ማለት ነው ልትታወቅ የቻለችው። ከሰሞኑ እንግዲህ ደግሞ የእስር ቅጣት ሊጣልባት እንደሆነና በሕግ ከለላ ስር እንደምትገኝ ነው እየተነገረ ያለው። ይህ ደግሞ የሆነው ምንድን ነው፣ በድሬዳዋ አካባቢ ወይም ሐረር አካባቢ የሚለበሰውን አለባበስ ከችታ ሴቶችን ሰድባለች በሚለው ነው። እንግዲህ ብዙ ጊዜ ይሄ የቀጥታ ስርጭት ኤዲት ስለማይደረግ እንደዚሁም ደግሞ ወጣቶች ለብሽሽቅም በሚመስል መንገድ አፍ ሲያመልጣቸው ትክክል ያልሆነ ነገርም ሲናገሩ እንመለከታለንና እንግዲህ በዚህ እሷ ሰለባ ልቶ እንችላለች ማለት ነው። እንግዲህ የተናገረችው ነገር ትንሽ አስቆጥቷል ማለት ነው የዛ አካባቢን ተወላጆች። አንዳንዶችም እንግዲህ በዚሁ በሶሻል ሚዲያ ላይ እየመጡ ሲፎክሩ፣ እናሳስርሻለን እያሉም ሲናገሩ ነበርና ለዛም እንግዲህ እሷ ይቅርታ እንደጠየቀችም ገልጻ ነበረ። በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ። እንግዲህ ከዚህ ከይቅርታ በኋላም ጉዳዩ ቀጥሎ ነገሩን ልባት እንዳላገኘም በላይፍ ላይ እንደዚሁ ተናግራ ነበረ። ይሁንና ግን ወደ እስር ቤት እንዳመራች ወይም ደግሞ እንደተያዘች ነው እየተነገረ የሚገኘው። እንግዲህ ከሰሞኑም የጆን ዳንኤል ልጅና የዮዮ ልጅ ክርስትና ላይም አልተገኘችም ሲሉ ነበረ ጓደኞቿ። ጃን የለችም፣ ጃን የለችም። ይህም እንግዲህ የሆነው እሷ በእስር ቤት ስለምትገኝ ነው ነው የተባለው። እንግዲህ ከዚህ አንፃር ህግ ምን ይላል እውነት በእንደዚህ አይነት ነገር ህግ ሊያስር ይችላሉ ተጠያቂ ስ ሊያደርጋት ይችላሉ የሚለውን ለማጣራት ሞክረን ነበረ ያገኘነው መረጃ አለ ክብር የሚነኩባቸው የተለያዩ መንገዶች አሉ ይላል ህጉ ከክብር ጋር የተያዙ ወንጀሎችን በሶስት ሊከፈሉ ይችላሉ ነው የሚለው አንደኛው ስም በማጥፋት ሁለተኛው በሐሰት ሀሜት ሲሆን ሶስተኛው ደግሞ በስድብ ነው እንግዲህ ስም ማጥፋት የሚባለው አንድ ሰው ስሙን ሊያጠፋና ሊያሰድበው የሚችል የተፈጥሮ ወይም ራሱ ያመጣው ጉርለት ሲኖረው ነው። ሰዎች ይህ እውነት የሆነውን ነገር ይዘው እሱ እንደዚህ ነው እያሉ ስም ሲያጠፉ ስም ማጥፋት ይባላል። ብዙውን ጊዜ በቀጥታ ለባለቤቱ የሚነገር ሳይሆን ለሶስተኛ ወገን የሚነገርም ነው። ያ ሴት ሀሜት የሚባለው ደግሞ ሰው ጋር የሌለውን ወይም ያልሆነውን ነገር አለ ብሎ ክብር መንካትና ማዋረድ ነው። ይህም በሌላ ወገን አንድ ሰው የሌለውን ወይም ያልሆነውን አለው ወይም ሆኗል ብሎ በሐሰት መናገር ነው። ሶስተኛው ደግሞ ስድብ ነው። እንግዲህ ከሁለቱ የሚለየው ምንድን ነው? በውሸት ላይ ተመስርቶ በአካል እንቅስቃሴ ወይም በቃል በቀጥታ ለባለቤቱ የሚባል በመሆኑ ነው። እንግዲህ እነዚህን ነገሮች ያደረገ በህግ ሊጠየቅ ይችላል ማለት ነው። ቅጣትም አለው። ቅጣቱ ምንድን ነው ካልን ከስም ማጥፋት ጋር የተያያዘው ከስድስት ወር ባልበለጠ እስራት ወይም በመቀጮ በገንዘብ ያስቀጣል። በኢትዮጵያ ቀላል እስራት ማለት ከአስር ቀን እስከ ሶስት ዓመት ሲሆን የገንዘብ ቅጣቱ ደግሞ ከአስር ብር እስከ አስር ሺህ ብር ድረስ ሊደርስ ይችላል ማለት ነው። ያ ሴት ሐሜት ከሆነ ከአንድ ወር በማያንስ ቀላል እስራት ሲያስቀጣ እንደ ክብደቱ እስከ ሶስት ዓመት ሊሄድ ይችላል ማለት ነው። ስድብ ሲታይ በቃል ብቻ የሚባል አይደለም። በአሽሙርና በምልክት ስድብ አለ። ሰውን የሚያዋረድና የሚጎዳ ስድብም አለ። ይህ ከአስር ቀን ጀምሮ ከሶስት ወር በማይበልጥ እስራት ወይም በመቀጮ ያስቀጣል ማለት ነው። የግል ተበዳዩ ወይንም የተሰደበው ተናዶ መልሶ ሲሳደብ ሕጉ ያስቀመጠው ችላ ማለት ነው ሕጉ ሁለት አማራጮች አስቀምጧል ማለት ነው። አንደኛው በከሰሰበት ጉዳይ ከሳሽን ጨምሮ ሁለቱም የሚጠየቁበት ወይም ሁኔታውን አይቶ አንዱን ጥፋተኛ የሚልበት ነው። ሌላው ምናልባት ተሳዳቢው በዛኛው ወገን በጣም ክብርን የሚነካ አጸያፊ ስድብ ተሰድቦ ከሆነና ሌላም ሰው በዚህ መልኩ ቢሰደብ አጸፋ ይሰጣል ብሎ ፍርድ ቤቱ ሲያምንና በአንደኛው ወገን ማነሳሳት ከነበረ ፍርድ ቤቱ እንደ ቅጣት ማቅለያ አይቶ በነፃ ሊለቀው ይችላል ማለት ነው። ክብር የመንካት ወንጀል ሁልጊዜም በግለሰቦች ላይ ብቻ የሚፈጸም አይደለም። ቅጣቱን የሚያከብዱ ሁኔታዎች አሉ። ወንጀሉ የተፈጸመው በመንግስት ሰራተኛ ላይ ከሆነ በተለይ የመንግስት ስራውን የሚሰራበት ሰዓት ላይ የስም ማጥፋት የሀሴት ሀሜትና ስድብ ላደረገ ቅጣቱ ከባድ ይሆናል። ከቢሮ ውጭ ላይ ሆኖም ከመንግስት ስራው ጋር በተያያዘ ክብርን የሚነካ ለምሳሌ ከጽዳት ስራው ጋር አያይዞ የሚሳደብ ቅጣቱ እንደ ተራ ወንጀል ቀላል አይሆንም ማለት ነው ከስድስት ወር በማያንስ እስራትና አንድ ሺህ ብር በማያንስ መቀጮ ይቀጣል ማለት ነው። ሰው ቢሰድበኝ ለስድብ ፍርድ ቤት ይሄዳለሁ ወይ ብለው አንዳንዶች ይጠይቃሉ። ሰዎች ወደ ፍርድ ቤት የሚያቀኑት ለራሳቸው ከሚሰጡት ክብርና ለነገሮች እንደሚሰጡት ክብደት ይወሰናል። ሆኖም የመጀመሪያ ደረጃ ፍርድ ቤቶችና ፖሊስ ጣቢያዎችን ከሚያጨናንቁ ጉዳዮች አንዱ ከክብር መነካት ጋር የተያያዙ ናቸው። ተሰደብኩ፣ ተዋረርኩ እንዲሁም ስሜ ጠፋ ብለው የሚያመለክቱም ብዙ ናቸው። ስድብ እንግዲህ በየጊዜው ከመሰማቱ አንጻር የተለመደ ቢመስልም ለስነ ምግባር ጉድለት አንዱ ማሳያ ነው። የሰውን ስብዕና በቃላትና በድርጊት ማዋረድ ከስነ ምግባር አንጻር እንደ ትልቅ ችግርም ይቆጠራል። ምክንያቱም የስነ ምግባር መገለጫው ሌሎችን ከማክበርና በጉዳዮች ላይ በመነጋገር የሚጀምር በመሆኑ ነው ማለት ነው። እንግዲህ የግጭት አፈታትና የንግግር ባህላችን ደካማ መሆኑ ሰዎች ቶሎ ስሜታማ ሆነው የስድብ አዙሪት ውስጥ እንዲገቡ እንደሚያደርግም ይገለጻል ማለት ነው። ብዙውን ጊዜ እንግዲህ በሀገራችን በጉዳዮች ላይ ጊዜ ወስዶ የመነጋገርና ችግሮችን የመፍታት ክፍተት ለስድብ አንዱ መንስኤ ሊሆን ይችላል። በትምህርት ቤትና በመስሪያ ቤቶች እንዲሁም ወላጆች በቤት ውስጥ ጉዳዮችን በንግግር ከመፍታት ይልቅ በስድብ መመለስ ይቀናቸዋል። ይህም ከመፍትሄ ይልቅ ችግር አፈታታችን ላይ ክፍተት ይፈጥራል ማለት ነው። እንግዲህ እነዚህን ቀደም ሲል ያነሳናቸው አጠቃላይ ህጉ ከስድብ አንጻር ከማንቋሸሽ አንጻር ምን አይነት አመለካከት አለ የሚለውን ግንዛቤ ካስጨበጠን በማለት ነው ስለዚህ ቀደም ባልነው ባየናቸው ፖይንቶች አንጻር ሲታይ እንግዲህ ልጅቱ ምናልባት የከሰሷት እነማናቸው የሚለውን እርግጠኛ ባንሆንም፣ ነገር ግን በስር እንደምትገኝ በህግ ጠለላ ስር እንደምትገኝ ይሙን ነውና እነሱ እንግዲህ እንዳነሱት ሀሳብ ሊወሰን ይችላል ማለት ነው። የቪዲዮ ማስረጃም አለ እንግዲህ ይህን ስትናገር በእርግጥ ደግሞ ልጅቱ ውላ ሳታደር የይቅርታ ቪዲዮ ሰርታለች፣ ይቅርታም ጠይቃለች። ይህ እንግዲህ የተለመደ ነው። ብዙ ጊዜ በዚህ በሶሻል ሚዲያ ላይ እንደምታውቁት በርካታ ሰዎች የፈመሱት በስድብ ነው ማለት እንችላለን። እና እንዴት እንደገነነባት ባላቅም፣ ነገር ግን ደግሞ ከህግ ተጠያቂ አቶንም የሚል መከራከሪያ ልናነሳ አንችልም። ሊሆን የሚችለው ምንድን ነው ነገሩ ቀለል ባለ መንገድ ከከሳሾች ጋር በመወያየት እና የመጀመሪያዋም ሊሆን ስለሚችል እንግዲህ እንደዚህ አይነት ነገር ይቅርታዋን ተቀብሎ ቀደም ሲል የተናገረችውንም የይቅርታ መልእክት አይቶ ከከሳሾቹ ጋር መወያየት ይበጃል እና ማንም ይሄንን ነገር በማድረጉ ነገ ይማራል ብለን እውነት ለመናገር እርግጠኛ ሆነን መናገር አንችልም። ዛሬም እንኳን በዚህ በሶሻል ሚዲያ ላይ የሚያደርጉት ሰዎች አሉና ነገ ከሌሎች ተምረው ይሄንን ነገር ያደርጉትም ወይ ለማለት ነው። የከሰሷት ሰዎች ወይንስ ደግሞ ሌላ እንደው ነገር ታስቦ ነው? እስኪ በዚህ ላይ የእናንተን አስተያየት በስፋት መስማት ፈልጋለሁ እና በዚህ ዙሪያ ላይ ምን ትላላችሁ? እንደዚህ እያመለከትን በሶሻል ሚዲያ ላይ ተሰድበውናል እያሉ መናገሩ መፍትሄ ያመጣል ብላችሁ ታስባላችሁ ወይ ለማለት ነው። ስለሰማችሁን ከልብ አመሰግናለሁ። መልካም ቆይታ